አሰላሙ ዐለይኩም ወረሐመቱላሂ በረካቱሁ። ውድ ቤተሰብ እንዴት ናችሁ? ሰላም ብያለሁ። ዛሬ እውነት ለመናገር አላቅም እንዴት እንደምንትንምላችሁ እና እነዚህ ወንድሞቻችን በሚያሳዝን ሁኔታ ነው ያሉት። እንዴት አድርግ፣ ይሄ መናገር ወላሂ አላቅም። ግን ይህም ቪዲዮ እንደው ሙስሊም የሆናችሁ ያው በፈጣሪያችሁ ሙስሊሞቹ በአላህ፣ ክርስቲያኖች ደግሞ በምታምሉት አምላክ ሼር ዲዩት እያደረጋችሁ ምናልባት እናንተ እንኳን መርዳት ባትችሉ ብዙ ደጋግ ሰዎች አሉ፣ ብዙ ሰዎችን መርዳት የሚችሉ እና ይህም ቪዲዮ በተቻለ አቅማችሁ ሼር እንድታደርጉልኝ እፈልጋለሁ። በአላህ ማለት ነው ሁላችሁም በምታምኑት አምላክ ሼር እንድታረጉልኝ እፈልጋለሁ ማለት ነው። እነዚህ ወንድሞቻችን እንግዲህ ያሉት ገጠር ላይ ነው። ስንት ኪሎ ሜትር ከመኪና ርቄ ነው ሄርኩት ማለት ነው ያሉበትን ሁኔታ እባክህ በተቻለ አቅምህ እስኪ ሂድና ለሚዲያ አቅርብልን ስላሉ ማለት ነው። እና ያሉበት ሁኔታ ያው ነው። እኔም መጥቼ ሳያቸው እንግዲህ ከዘጠኝ ዓመት ጀምሮ ነው መሰለኝ ከዘጠኝ ዓመት ጀምሮ ነው መሰለኝና መንቀሳቀስ አይችሉም። ቁጭ ብለው ነው እነሱ እየሄዱት ያሉትና እነዚህን ልጆች ሕክምና እንደሰጡ መረጃ አልተሞከረም። ምክንያቱም የአቅም ሁኔታ ስላለ ወጣ ብለው ሁኔታውን እንዴት ነው ይድናሉ አይድንም የሚለውን ነገር ማንም የሞከራችሁ ነገር የለምና ይድናሉ በማለት ተስፋ ምናልባት ቻላቅም እንዴት እንደሆነና ያለው ሁኔታ እስኪ መናገር ይችላሉ። እነሱም ቤተሰብም አሉ አባትም አሉ፣ ከነሱ እንሰማለን ማለት ነው። ይህም ቪዲዮ ባካችሁ በተቻላቅም ሼር ር ላይክ ዲዩት እያረጋችሁ ለብሶ ተደራሽ እንዲሆንልኝ ከነሱ መረጃውን እንሰማላችሁ ማለት ነው። እና ደግሞ ወንድማማች ናቸው፣ ታላቅና ታናሽ ናቸው ሁለቱም። ማለት ነውና ማን ነው በደንብ አድርጎ መናገር የሚችለው እሱ? እሺ፣ እስኪ ያለውን ሁኔታ እስኪ ንገራቸው፣ መልክት ይሁን የኢትዮጵያ ሕዝብ፣ ብዙ ሰው ቻናሉን ስለሚመለከተው፣ ምንድነው አንተ የምትፈልገው ነገር? ምሪያን ነው ፈልጋው? ምሪያን ነው የምትፈልገው? አዎ። እና ከመቼ ጀምሮ ነው ይሄ ነገር እንደዚህ እንትን ያለው ታውቃለህ? አንተ ምናምን አዎ ስንት አመት ይሆናል? ያ ያው ከዘጠኝ አመት ጀምሮ ነው እንደዚህ ሆኖ፣ ያው እንግዲህ እኔ እንትን ልበላችሁ፣ ምናልባች ያው የገጠር እንትን ስለሆነ ብዙም ፈታ ብለው የአለመናገር ችግር አለ። ያ ማሽግሬ ነው የአለመናገር ምንትን ስላለ በተቻለ አቅማችሁ ያለው ሁኔታ እባካችሁ በአላህ ማለት ነው ይሄንን ቪዲዮ ሼር አድርጉት። ማለት እኔ አልቻልኩም። እርግጥ አገሬ እዚህ ነው ፈንጠር ቢልም እኔ ከዚህ ከወጣው ቆይቻለሁ እና እባክ እባክ ብለው ብዙ እህቶቻችን ስላሉ ይሄንን ቪዲዮ ደግሞ ለሊላህ ብዬ ነው እኔ እንትን እያልኩ ያለሁትና እባካችሁ። አባትም አሉ አባቱን አምጥቼ ትሰማላችሁ የሚሉትን ማለት ነው እና እስኪ ኑ በዚህ ጋር ወደ ቤተሰብ ያው እንግዲህ አባት ው እነዚህ ናቸው ማለት ነው። እስኪ ያለው ሁኔታ ከነሱ እስኪ ማስተላለፍ የምትፈልጉት ምንድን ነው? ከህዝቡ የምትፈልጉት ነገር ምንድን ነው? አባቴና እስኪ ያለው ሁኔታ ያው ለሚመለከተው ቤተሰብ ብዙ ሰው ያየዋልና ይሄንን መልክቶትን ማስተላለፍ ይችላል። አዎ እኔ እንግዲህ ያው የቀድር ማጣት ነው ያው ከዘጠኝ ዓመት ጀምሮ እስካሁን ድረስ አሁን ወደ 20 ዓመት አካባቢ ሊሆናቸው ነው። እስካሁን የአቅም ማጣት ምንም የሞከርኳቸው ነገር የለኝም። የገጠር ነገር ያው አቅም በማጣት ምንም የሞከርኳቸው ወደዚያ ወደዚያ የሞከርኳቸው ነገር የለኝም። ስለዚህ ባለ አማችሁ እርዳታ ወደ ህክምና እና እንደው የሚድኑም የማይድኑም እንደሆነ እንደው ብሞክራቸው እርዳታ ብትረዱኝ ነው። ሌላ እንግዲህ ያው ውስጡም መችም ያው ሁኔታውም መችም ልጆቹ ሲሄዱም ተቀምጠውም ሁሉም ነገር መችም እያያችኋቸው ነው። በጣም ምንም ማድረግ ስለማልችል የሐቅ ማጣት ነው እስካሁን ድረስ የደረስኩት እና ለእርዳታችሁን እንደው በሁሉም ብትተባበሩኝ ነው። እናታቸውም ደግሞ እኔም እናታቸውም ተዛ ዓለም ስለተለየች ያው ብቻዬን ምንም ለማድረግ አልቻልኳቸውም፣ አልቻልኩም ንም። እኔም ያው ውስጤም ጤና የለኝም። እንደው በምኑም በነሱም ለቆሶ በምኑም እንደው ባዘኑም በምኑም ቀጠቀጠኝ፣ ምንም ማድረግ አልቻልኩም። ስለዚህ ትብብራችሁን እፈልጋለሁኝ። ባለበት ቦታ ሁሉ ትብብራችሁን እፈልጋለሁኝ። እንደው ምናልባች ታክመው እንደው እንዴ ሰው ይሆኑልኝ እንደሆነ የሚለውን ነው ማመለከተው። ሌላ ምንም ወላ ትምህርትም ወላ ምንም የሞከሩት ነገር የለም አይደል? አዎ የለም ያው ፊት ነበራ ፊት ሕፃን እንደሆኑ ያኛው እንኳ ትንሽ የተወሰኑ ነው። ይሄኛው ሞክሮ ነበር ትምህርቱም በላ ነበር ትምህርቱም በላ ነበር። ወረቀት እየተሸለመ እስኪ ብር እየተሸለመው ላይ መጣ እያደር እያሰ ውድ ቤተሰቦቼ ያው እንደሰማችሁት ነው እና እንደው ነው የምለው እኔ ለብዙ ሰው ሼር አድርጋችሁ ብዙ ሰዎች መርዳት እንደምትፈልጉ አቃለሁ። እና እንደዚህ አይነት እውነተኛ ተጨባጭ ነገር መረጃ ስታገኙ ደግሞ መርዳት የምትፈልጉ ሰዎች እባካችሁ ለብዙ ሰው ተደራሽ አድርጋችሁ ሼር ድዩት በማድረግ ለብዙ ሰው ብዙ መልካም ሰዎች ስላሉ ያው ወላጅም ሰምታችኋል። እና እዚህ ያሉት ያው እናት የለችም። እናት ቆይታ ላይ ተሞትች ስንት አመት ይሆናል። እና ማንም እዚህ አንድ ታናሽ ታለች። እሷ ነች ያው ለቤት እንትን እያለች ያለችው ና ያው እኔም በዛ በዚህ የሚያስብል ነገር የለም። እውነታው ይሄ ነው። እንግዲህ የገጠር ማህበረሰብ ታውቆታላችሁና እንደው ባላህ ብላችሁ ይሄንን ቪዲዮ ሼር ዱት አድርጋችሁ የባካን ካውታ ያሳያችኋለሁ። ልጆቹ ያሉበትን ሁኔታ ደግሞ በቪዲዮ እንዴት አድርገው እንደሚንቀሳቀሱ ያለውን እውነታ በቪዲዮ ታያላችሁ ማለት ነውና ባካችሁ፣ በፈጣሪያችሁ ነው ምለው ሌላ የምለው ነገር የለምና ሼር ዱት በማድረግ ለብዙ ሰው ተደራሽ እንዲሆንልኝ ፈልጋለሁኝ እና ባካችሁ ማለት ፈልጋለሁ እና ደግሞ አንድም እህት አለች። ምናልባት ስለ እህቷ እንግዲህ ምናልባት እህቷም ያው የኮሌጅ ተማሪ ነበረች። ያው አንዳንድ እንግዲህ አላህ አይፈትናችሁ። እዚህ ምድር ላይ እንግዲህ መፈተን ጥሩ ነው፣ ግን አንዳንዴ ደግሞ እዚህ ምድር ላይ የአላህን እንትን ያላወቀ ሰው መፈተን በጣም ከባድ ነው እና ያው እህታችንም ትንሽ ያማምማታል ብለውኛል፣ እንደ እንትን እንዳሉኝ ከሆነና እባካችሁ ይሄን ቪዲዮ ሼር ዱ ታደርጋችሁ ባንክ አካውንት አስቀምጣለሁኝ የራሳቸውን የኔና ባንክ አካውንት ምንም የነሱን የራሳቸው ይወጣል። የአባት የወላጅ አካውንት አለ፣ አካውንቱን እዚህ ጋር አደረግላችኋለሁ፣ ግንኙነታችሁ ከነሱ ጋር ይሆናል ማለት ነው። ኢንሻላህ ሲንቀሳቀሱ ቪዲዮ ላሳያችሁ። እና ይሄን ማለት ነው ፈልገው። ሰላም አለይኩም ወራህመቱላሂ ወበረካቱ እስኪ ትንሽ እየተንቀሳቀሳችሁ፣ አዎ ወደዛ ይሄዳችሁ፣ ሰው ያለው እውነታ እንዲረዳ ማለት ነው። እንግዲህ ተመልከቱ፣ ቤተሰብ ማለት ነው። ማየት ማመን ነው። ነው እያያችኋቸውን መንቀሳቀስ አይችሉም። ያው ሰው ነው የሚያንቀሳቀሳቸው ማለት ነው። እውነታው ይሄ ነው ያለው እውነታና እንደው ለአላህ ስትሉ ለፈጣሪያቸው ስትሉ እነዚህን ወንድሞቻችን እንርዳቸውና ምክንያቱም አይድኑም እንትን እንዳይባል ሄደው የሐኪም መረጃ ያገኙት ነገር የለምና እባካችሁ ወደ ሐኪም ቤት ሄደው እውነተኛውን መረጃ አግኝተው አንዳንዴ ሐኪም ሂደው ራሱ ዶክተር ያላቸውን ነገር ተስፋ ቆርጦ መቀመጡ ትልቅ ነገር ነውና ያለው እውነታ ይሄ ነው ማለት ፈልጋለሁኝ። ተመለሱ በቃ ይበቃችኋል። ያለው እውነታ ይሄንን ማለት ነው እምፈልገው እና ውድ ቤተሰቦቼ በአላህ እንድት ማለት ፈልጋለሁኝ። ብዙ ሰዎች እንደምታከብሩኝ አውቃለሁ። ያው እንግዲህ ዛሬ ዶብዳ ነው። እንደዚህ አይነት ነገር እንትን ብዬ አላውቅም፣ ግን አንዳንዴ ደግሞ እንደማታሳፍሩኝ እርግጠኛ ነኝ። ኢንሻላህ ሀሳብ አስተያየታችሁንም ያው በዛው እንትን እንድትሉ ይፈልጋለሁ። ወንድማችሁ አኗር መር ሰላም አለይኩም ወረህመቱላሂ በረካቱ። አደራ ማለት ይፈልጋለሁ። ይመቻችሁ።